ሰላም ጤና ይስጠልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላካተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከእኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን እናነሳለን። ትላንትና ሲጠበቁ የነበሩ ጨዋታዎች ነበሩ። በተለይ አርጀንቲናና ብራዚል ያደረጉት መርሃ ግብረ በርካቶች ሲጠብቁት ነበር። ከጨዋታው በኋላ በርከት ያሉ ሀሳቦች እየተነሱ ነው። እነሱን ጉዳዮች የምንዳሰስ ይሆናል። በተጨማሪ ደግሞ እንግዲህ ከትልልቆቹ የአውሮፓ ክለቦች ጋር በተያዙ በስፋት የሚነሱ የስፖርት ዘገባዎች አሉ። እነሱን እንግዲህ ዛሬ ከጠዋት ጀምሮ ሲነሱ የነበሩ የዝውውር ዘገባዎችን ወደ እናንተም እያነሳሳን ቆይታን እናደርጋለን። ፎርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርግ ነው የምጋብዛችሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ ቆዩ። ትላንትና ከተደረጉና በርካቶች ሲጠብቋቸው ከነበሩ ጨዋታዎች መካከል አንደኛው አርጀንቲናና ብራዚል ያደረጉት መርሃ ግብር ነው። በዚህ ጨዋታ ላይ እንግዲህ አርጀንቲና አራት ለአንድ በሆነ ውጤት ማሸነፏ ይታወሳል። ከጨዋታው በፊት እንግዲህ የባርሴሎና ኮከብ ተጫዋች ዘንድሮ እንደውም ለባሎን ዶርም በጣም በርካቶች የሚጠብቁት ተጫዋች ራፊኒሃ አንድ ሀሳብን ሰጥቶ እንደነበር እናስታውሳለን። አርጀንቲናን እናሸንፋለን፣ እኔም ጎል አስቆጥራለሁ የሚል አይነት ሀሳብ ሰጥቶ ነበርና የተናገረበት ቃልም ደግሞ ጠንከር ያሉ ቃላቶች ከመሆናቸው ጋር በተያያዘ ትናንትናው ጨዋታ ውጤት ከተጠናቀቀ በኋላ በርካቶች ራፊኒሃ ላይ ሀሳቦችን እየሰጡ ይገኛሉ። በጨዋታው ላይም እንግዲህ ውዝግቦችም ሲፈጠሩ እንደነበር የምናስታውሰው ነው። ከጨዋታ በኋላ ሀሳቦችን ከሰጡ መካከል አንደኛው በጨዋታው ላይ ጎል ያስቆጠረው የአትሌቲኮ ማድሪድ ሁሊያን አልቫሬስ አንደኛው ነው። የአርጀንቲናው የፊት መስመር ተጫዋች የሆነው ሁሊያን አልቫሬስ ቡድናቸው በሌሊቱ ጨዋታ ለተጋጣሚው ትምህርት መስጠቱን ነው የተናገረው። ትምህርት ሰጥተናቸዋል ሲል ነው ሁሊያን አልቫሬዝ የተናገረው በጨዋታው የመጀመሪያውን ግብ ለአርጀንቲና ያስቆጠረው እንግዲህ ሁሊያን አልቫሬዝ በአክብሮት ጥሩ ተጫውተን የእግር ኳስ ትምህርትም ሰጥተናቸው ጨዋታው ተጠናቋል ሲል ነው ሀሳቡን የተናገረው ሁሊያን አልቫሬዝ ነው። ይህንን ሀሳብ እንዲሁ የሰጠው እንግዲህ አልቫሬዝ ያክልና ሊዮኔል ሜሲ ቢኖር ነውሮ ደግሞ በጨዋታው ላይ ሁለት ወይም ሶስት ግቦችን እንጨምር ነበር ሲልም ነው ከጨዋታው በኋላ ሁሊያን አልቫሬዝ የተናገረው። የብራዚል ተጫዋቾችን ለማሸነፍ እንደ ቡድን ተጫውተናል ብለዋል። ሊዮኔል ስካሎኒ የአርጀንቲና ብሔራዊ ቡድን አሰልጣኝ የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ ሊዮኔል ስካሎኒ የቡድናቸው እንቅስቃሴ እንዳስደሰታቸውን የገለጹት ቡድኑን ለዓለም ዋንጫ ያሳለፉት አሰልጣኝ ሊዮኔል ስካሎኒ የቡድኑ ድል ነው። እንግዲህ እንደ ቡድን የተጫወት ነው ጥሩ ተጫውተናል ሲሉም ምላሽ ሰጥተዋል። አክሎ የሚናገሩና ብራዚልን መቆጣጠር ይቻል ነው በጋራ ስለተጫወትን ነው እነዚህን ደግሞ ተጫዋቾች ለማሸነፍም ብቸኛው መንገድ ይሄ ነው፣ ሲልም የተናገረው ራፊኒሃን ይቅር ብየዋለሁ። አስቡበት እንዳልተናገረ አውቃለሁ። ለሀገሩ እየተከላከለ ብቻ ነው። ሌሎችን ለመጉዳት እፈልጋለሁ ማለቱ እንዳልሆነም እርግጠኛ ነኝ፣ ሲል ሊዮኔል ስካሎኒ በተለይ ከጨዋታው በፊት ስለተናገረው ስለ ራፊኒሃ ሀሳብም እንዲሁ ሀሳባቸውን ሰጥተዋል። ቪኒሲዮስ ጁኒየርም ከጨዋታው ባለ ሀሳቡን የሰጠ ሰው ነው። በአርጀንቲና ለረጅም ጊዜ አብረው የሰሩ ቡድን ናቸው ሲልም ተናግሯል። የብራዚል ብሔራዊ ቡድን የፊት መስመር ተጫዋች ቪኒሲዮስ ጁኒየር ቡድናቸው መሻሻል እንዳለበት ነው ከአርጀንቲናው ሽንፈት በኋላ የተናገረው። የአርጀንቲና ተጫዋቾች አብረው ለረጅም ጊዜ የሰሩ ናቸው። የመጨረሻውን የዓለም ዋንጫ ያሸነፉ በርካታ ተጫዋቾችም በዚህ ስብስብ ውስጥ አሉ ሲል ቪኒ ጁኒየር እንዲሁ ይናገራል። እኛ የራሳችንን የጨዋታ መንገድ ለመፈለግና ደጋፊዎች ላይ እምነት ለማሳደርም እየጣርን ያለው ቪኒሲዮስ ረጅም ሂደት ነው፣ ነገር ግን መሻሻላችንን መቀጠል አለብን ሲልም ይናገራል። የዓለም ዋንጫው ሊጀመር አንድ አመት ነው የቀረው እንግዲህ በአንድ የዓለም ዋንጫ ተሳትፎ ያለው በድጋሚ ደግሞ ማጣት አልፈልግም ሲል ቪኒሲዮስ ጁኒየር ሀሳቡን ሰጥቷል። ሮድሪጎ ዴፖልም እንዲሁ ሀሳቡን ከሰጠው ሰዎች መካከል አንደኛው ነው። ከዚህ በፊት ማንንም ንቀን አናውቅም። በእነዚህ ሁኔታ አመታት እንግዲህ በእነዚህ ሁሉ ዓመታት ግን እኛ ብዙ አለመከበር ደርሶብን ነበር ነገር ግን ሁሉንም ነገር በራሳችን አሳክተናል። እኛ ደግሞ ያንን እያረጋገጥን ያለ ነው። ላለፉት ስድስት ዓመታት ከሁሉም ምርጥ ብሔራዊ ቡድን እኛንን እና ደግሞ እንዲያከብሩ እንፈልጋለሁ ሲልም የተናገረው ቪኒ ጁኒየር፣ ብራዚል እንግዲህ በአርጀንቲና ከገጠማት ሽንፈት በኋላ ለዓለም ዋንጫው አንድ ዓመት ብቻ እንደቀረው ለሁሉም አስታውሷል። በጣም መጥፎ ጨዋታን የተጫወት ነው። አርጀንቲና በደጋፊዎቻቸው ፊት ጥሩ ተጫውቶ ባልኛ መሻሻል ግን ይኖርብናል ሲልም ጭምር ነው እንዲህ የተናገረው። አርጀንቲና የትናንትናውን ጨዋታ ማሸነፏን ተከትሎ ለዓለም ዋንጫ ማለፏን አረጋግጣለች። የወቅቱ የዓለም ሻምፒየን አርጀንቲና ለ2026ቱ የአሜሪካ ሜክሲኮና ካናዳ ዓለም ዋንጫ ውድድር ማለፏን አረጋግጣለች። አርጀንቲና ሌሊት ከብራዚል ጋር ያደረገችውን ጨዋታ አራት ለአንድ በሆነ ውጤት ነው ማሸነፍ የቻለችው። የአርጀንቲናን የማሸነፊያ ገቦች ሁሊያን አልቫሬስ፣ ፈርናንዴስ፣ ማካሊስተር እና እንዲሁ ደግሞ ሲሞኔ ሲያስቆጥሩ ለብራዚል ማቲያስ ኩኛህ ነበር ጎሉን ያስቆጠረው። አርጀንቲና ለዓለም ዋንጫ ማለፏን ያረጋገጠች አራተኛዋ ሀገር ሆናለች። የብራዚል ብሔራዊ ቡድን በምድቡ በ21 ነጥቦች አራተኛ ደረጃ ላይ እየተቀመጠ ብሔራዊ ቡድን ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናጋራችሁ። እውቁና ታማኙ የዘ አትሌቲክ ጋዜጠኛ ላውሪ ዊትዌል በቪክተር ኦሰሜን ጉዳይ ሐሳቡን ሰጥቷል። ማንቸስተር ዩናይትድ አጥቂ ለማስፈረም ካለው ፍላጎት አንጻር ቪክተር ኦሰሜን ሁነኛው ተመራጫቸው ነው፣ ለዘጠኝ ቁጥር ሚናም ተስማሚ ተጫዋች ይመስለኛል። ዋናው ነገር ናፖሊዎች ከእርሱ ዝውውር ምን ያክል ይፈልጋሉና በተጫዋች ቀይርም ሊፈጸም የሚችል ነው ወይ የሚለውን ነው ብሏል። የዛ አትሌቲኩ ላውሪ ዊትዌል ነው ይህንን ሀሳብ እየሰጠ የሚገኘው። በአሌሃንድሮ ጋርናቾ ላይም ፍላጎት ከማሳየታቸው አንጻር እንደዚህ አይነት ነገሮች ሊፈጠሩ ይችላሉ ሲል ይኸው ጋዜጠኛ ጨምሮ ተናግሯል። አማድ ዲያሎ በቀጣይ ወር ወደ ሜዳ የሚመለስበት እድል አለ። ኮት ዲቮራዊው የማንቸስተር ዩናይትድ የፊት መስመር አጥቂ የሆነው አማድ ዲያሎ ካጋጠመው ጉዳት እጅግ ጥሩ በሚባል ሁኔታ እያገገመ እንደሚገኝ የተገለጸው ተጫዋቹ ባለፉት ሁለት ሳምንታት እጅግ አውንታዊ የሆነ የማገገም ሂደት ማሳለፉ ተዘግቧል። በዚህም መሰረት ተጫዋቹ አሁን ላይ እያሳየ ከሚገኘው የማገገም ሂደት አንጻር በቀጣይ ወር ወደ ሜዳ የሚመለስበት እድል መኖሩን የተነገረው ዘጋቢው እንግዲህ ሱሊ ላይዝ ነው ይህንን መረጃ ያጋራው። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ፓርከር አርጀንቲናዊው የፊት መስመር ተጫዋች አሊሃንድሮ ጋርናቾ እንደ ዕድሜው እየተጫወተ አይገኝም ሲል ተደምጧል። እርሱ እንደ እድሜው እየተጫወተ አይገኝም። እርሱ ቀጣዩ ክሪስቲያኖ ሮናልዶ እንደሆነ ማሰብ ማቆም አለበት፣ ምክንያቱም እርሱ መቼም ቢሆን በክሪስቲያኖ ደረጃ የሚገኝ አይሆንም። ነገር ግን የራሱን ተጽዕኖ ለመፍጠር ከፈለገ ጠንክሮ መስራት ይኖርበታል። እርሱ ወደ ዩናይትድ የመጣ ሰሞን በእጅጉን ወድጀው ነበር። ሆኖም ግን ከዛ በኋላ ራሱና ቤተሰቡ እንዲሁም ደግሞ ክለቡ አንገት እንዲደፉ ያደረጉ ነገሮችን እያከናወነ ነው ሲል ነው የተናገረው ፖል ፓርከር ሊዮን የተጫዋቹን ግልጋሎት የሚያገኝ አይሆንም። የፈረንሳዩ ክለብ ሊዮን የመስመር ተጫዋቹን ማሊክ ፎፋናን የጉልበት ጉዳት ማስተናገዱ ተገልጿል። በዚህም ተጫዋቹ ክለቡ ሊዮን በዩሮፓ ሊግ የሩብ ፍጻሜ መጀመሪያ ዙር ጨዋታ ከማንቸስተር ዩናይትድ ጋር የሚያደርገው መርሃ ግብርም እንደሚያመልጠው ነው ይፋ የሆነው። ሆኖም ግን የ19 ዓመቱ ተጫዋች በሁለቱ ቡድኖች የመልስ መርሀ ግብር ላይ የመሳተፍ እድል እንዳለው ዘገባዎች ያሳያሉ። የሁለቱ ክለቦች የሩብ ፍጻሜ መጀመሪያ ዙር ጨዋታ መርሃ ግብር በሀገራችን የጊዜ አቆጣጠር ሚያዚያ ሁለት በግሩፓማ ስቴዲየም እንደሚደረግ ነው የወጣው መርሃ ግብር የሚያሳየው። አርሰናልን የተመለከቱ መረጃዎችን እናንሳ። የሪያል ማድሪድ ፍላጎት ጠንክሯል። ሪያል ማድሪድ ማርቲን ዞቤሜንዲን ለማስፈረም ያለው ፍላጎት እየጨመረ መጥቷል። ነጮቹ ለተጫዋቹ የሚያስፈልገውን የዝውውር ገንዘብም ለመክፈል ዝግጁ ናቸው። አሁን ላይ ውሳኔው በተጫዋቹ እጅ ላይ እንደሆነም ነው መረጃዎች የሚያሳዩት። አርሰናል ወሳኝ የኮንትራት ፊርማን ሊሰጥ እንደሆነ እየተገለጸ ነው። አርሰናል እንግዲህ በብዙ ክለቦች ራዳር ላይ ለነበረው የ18 ዓመቱ ድንቅ ተጫዋች ኢታን ዋይኔሪ አዲስ የአምስት ዓመታት ኮንትራት እየሰጠ ሲሆን ተጫዋቹም ኮንትራቱን ለመፈረመም ሲቀርብ ነው። እንግሊዛዊ ወጣት በዚህ ሲዝን በሚኬል አርቴታ የመጀመሪያ ቡድን ውስጥ መደበኛ መሆን ከጀመረበት ጊዜ ጀምሮ በጥሩ ሁኔታ ላይ እንደሚገኝ ነው ዘገባዎች የሚያሳዩት። አሁን ላይ ኢታን ንዌኔሪ ላከናወነው ድንቅ ስራ አዲስ የረጅም ጊዜ ኮንትራት ሊሰጠው የተዘጋጁ ይመስላል ሲል ዴይሊ ሜል ዘግቧል። ይህ ስምምነት በአርሰናል የቀረበ ይመስላል። ይህም ደግሞ ለክለቡ ደጋፊዎች እፎይታን የሚሰጥ ይሆናል። ሪፖርቱ በተጨማሪም ብዙ ክለቦችን ከዚህ ቀደም ኢታን ንዌኔሪ ላይ ፍላጎት ማሳየታቸውን ይጠቁማል። ታዳጊው በእንግሊዝ ካሉ ምርጥ ወጣት ባለተሰጦች አንዱ እንደሆነ ግልጽ ነው። እናም ደግሞ አርሰናል ተጫዋቹን በተቀናቃኞቻቸው ማጣት ትልቅ ኪሳራ ስለሚሆን ጥሩ ኮንትራትም ማቅረበውለት ሊያስፈረሙትም እየሰሩ ነው። ስለሆነም ኢታን ንዌኔሪ በቅርቡ አርሰናልን የሚለቅበት ምንም አይነት ምክንያት የለውም። እንደ ቼልሲ፣ ማንቸስተር ሲቲ ያሉ ትልልቅ ቡድኖችም ለአርሰናል ፈታኝ ሊሆኑ ቢችሉም ኢታን ንዌኔሪ ከኤምሬትስ ስቴዲየም የሚወጣበት ምክንያትም ያለ አይመስለኝም። ሰሜዎቹ በዓለም ላይ ባሉ ምርጥ ወጣት ተጫዋቾች ዙሪያ የተሰራ አስደሳች ፕሮጀክት ስላላቸው ኢታን ኑኔሪ በስታምፎርድ ብሪጅ የመጫወት እድል ሊኖረው ይችል ነበር። ሲቲ በበኩሉ በፔፕ ጓርዲዮላ መሪነት ወጣት ባለተሰጦችን የሚያስፈላጎት ስላለው ለኢታን ኑኔሪ ጥሩ መዳረሻ ሊሆንም ይችል ነበር። እንዲሁም ደግሞ አርሰናል በአርቴታ አስተዳደር ስርም የዋንጫ ለማግኘት እየታገለ ያለ ክለብ ሲሆን ስፔናዊው ታክቲሽያን ኢታን ንዌኔሪ ወደ አንደኛ ቡድን ውስጥ ገብቶ እድል እንዲያገኝ መንገድ ሰጥቶታል። በሰሜን ለንደን መቆየቱ የኢታን ንዌኔሪን እድገት ጥሩ ይመስላል። የአርሰናል ደጋፊዎች አሁን ላይ የኢታን ንዌኔሪን አዲስ ኮንትራትም በተቻለ ፍጥነት እንዲጠናቀቅም ፍላጎቱ አላቸው። ሪያል ማድሪድን እንመልከት። ማድሪድ የተጫዋቹን ውል ሊያራዝም ነው። ሪያል ማድሪድ የስፔናዊውን ወጣት የኋላ መስመር ተጫዋች ራኡል አሴንሲዮን ኮንትራት ሊያራዝሙ መሆኑ ይፋ ሆኗል። የ22 ዓመቱ የራኡል አሴንሲዮ በሪያል ማድሪድ ቤት እስከ 2029 የሚያቆየውን የአራት ዓመታት ኮንትራት እንደሚፈርምም ተናግሯል። ሎስ ብላንኮቹ ለተጫዋቹ ኮንትራት ውስጥም 100 ሚሊዮን ዩሮ የውል ማፍረሻ ማካተታቸውን ነው ዘ አትሌቲክ የዘገበው። ሪያል ማድሪድ ባሳለፍነው ጥር ተጫዋቾች የዝውውር መስኮት ላይ ትሬንት አሌክዛንደር አርኖልድን ለማስፈረም ሀያ ሚሊዮን ዩሮ የሚደርስ የዝውውር ሂሳብ ለሊቨርፑል አቅርቦ የነበረ ቢሆንም ክለቡ ግን ወዲያውኑ ጥያቄውን ውድቅ አድርጎታል ብሏል ፋብሪዚዮ ሮማኖ። አሁን ግን በክረምቱ በነጻ ለማስፈረም ተስማምተዋል። የሪያል ሶሴዳዱ አማካይ ማርቲን ዙቢመንዲ ወደ ሪያል ማድሪድ የሚያደርገው ዝውውር እንግዲህ እሱም ፍላጎቱ አለው በዚህም በተጨማሪ በሚቀጥለው የወድድር ዘመን ሻቪ አሎንዞ የሪያል ማድሪድ አዲሱ አሰልጣኝ የሚሆን ከሆነ የአሰልጣኙ የጨዋታ ታክቲክ ከማርቲን ዙቤሜንዲ አጨዋወት ስልት ጋር ተስማሚ ይሆናል የሚል እምነቶች ነው ያሉት። ዝውውሩን በተመለከተ አሁን ላይ የቀረው ብቸኛው ነገር ቢኖር የተጫዋቹ ውሳኔ ነው። ምክንያቱም ሪያል ማድሪድ ለማርቲን ዙቤሜንዲ የሚያስፈልገውን ሁሉ ለማድረግም ዝግጁ ነው እየተባለ ይገኛል። ሌላኛው ከትሬንት ጋር የሚነዛው ነገር ትሬንት አሌክዛንደር አርኖልድን በተመለከተ በሪያል ማድሪድ በኩል አሁን ላይ የተያዘው እቅድ በመጪው ሰኔ ወር መጨረሻ ላይ በሚጀምረው የዓለም ክለቦች ዋንጫ ውድድር ላይ የመጀመሪያ ጨዋታውን እንዲያከናውንና የቡድኑ አካልም እንዲሆን ማድረግ እንደሆነ ነው ዲያርዮ አስ መረጃውን ያጋራው። ሃሪ ኬን በመጨረሻም እንግዲህ ለመተካት ቶተናሞች ዝግጁ ሆነዋል። ቶተናሞች የስፖርቲንግ ሊዝበኑን አጥቂ ቬክተር ዮከርሽን ለማስፈረም ፍላጎት አሳይተዋል። የስዊድን ኢንተርናሽናል እንግዲህ በዚህ የውድድር ዘመን ለስፖርቲንግ ሊዝበን ጥሩ ጊዜን እያሳለፈ ሲሆን በአጠቃላይ በሁሉም ውድድሮችም 46 ጨዋታዎችን አድርጎ 50 ጎሎችን ሲያስቆጠር ለቡድን አጋሮቹ ማሰር ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። በግልጽ ለማየት እንደሚቻለው ቪክተር ዮከርሽ በአሁኑ ጊዜ በአጥቂ መስመር ውስጥ ካሉ ምርጥ ተጫዋቾች አንደኛው ነው። ቪክተር ዮከርሽ ከአንዳንድ ትላልቅ ክለቦች ጋር ሲያያዝ ማየትም ምንም አያስደንቅም። ፌጂያስ እንዳለው ከሆነ እንግዲህ ቶተንሃሞች ችግራቸውን ለመፍታት ቪክተር የወከርሽን ለማስፈረም ይፈልጋሉ። ቡድኑ ሃሪ ኬንን ወደ ባየር ሚኒክ ከላከ በኋላ ቦታውን በትክክል አልተተካም። አሁንም ቢሆን ቶትናም ሆትስፐርስ ለ26 ዓመቱ ፍክክር ሊገጥመው ይችላል። ቪክተር የወከርሽ ለኬን በቶትናም ጥሩ ተተኪም ይመስላል። ነገር ግን የቀድሞው የኮቬንትሪ ሲቲ ሰው ስፐርስ ወይም ደግሞ ወደ ሌላ ክለብ መሄድን ይመርጣል የሚለው ወደፊት የሚታይ ይሆናል። ቶተናም ሆትስፐርስ ለቪክተር የወከርሽ ፊርማም ዝግጁ ይመስላል። ነገር ግን አጥቂው የተሻሉ እድሎችን እንደሚያገኝም ግምት ውስጥ ማስገባት የሚቻል ጉዳይ ነው። እንደ አርሰናል፣ ቸልሲ፣ ማንቸስተር ዩናይትድ ያሉ ክለቦችም የፊት መስመር ተጫዋቹን ፊርማም ይፈልጉታል። ይህ በእርግጠኝነት በሚቀጥሉት ሳምንታትና ወራቶች ውስጥም የቪክተር የወከርሽ ጉዳይ እጅግ ተጠባቂ ይመስላል። ተጫዋቹ በቻምፒየንስ ሊግ መጫወት ቅድሚያ የሚሰጠው ይመስላል። ይህም ለቶትናም ከባድ እንዳያደርግበትም ስጋቶች አሉ፣ ነው የሚለው መረጃው። የቼልሲው የክንፍ መስመር ተጫዋች ማካይሎ ሙድሪክ የዶፒንግ እገዳው ከተነሳለት በባየር ሌቨርኩዘን በድጋሚ ስራውን እንዲጀምር እድል ሊሰጠው እንደሚችል ተዘግቧል። የዩክሬኑ ኮከብ እንግዲህ ምርመራውን ካለቀ በኋላ ለጊዜው ታግዷል። የቢና ናሙናው ላይ ከተከለከለ ንጥረ ነገር እንዳለ ከተረጋገጠ እስከ አራት ዓመታት ሊታገድ ይችላል። የሙድሪክ ካምፕም ምንም አይነት ጥፋት እንደሌለበት ሁልጊዜ የሚናገራሉ ይህም በቅርበ ጊዜ ውስጥ ተመልሶ እግር ኳስን እንደሚጫወት እንደሚጠብቁ ነው የጠቆመው። የስፔኑ ጋዜጣ ፌጂያስ እንዳለው ሻቪ አሎንዞ ሙካይሎ ሙድሪክን ለሚቀጥለው የውድድር ዘመን እንደ ጥሩ ማጠናከሪያ አድርጎ ይመለከተዋል። ይህም እንደገና የቡንደስሊጋውን ዋንጫ ለመወዳደር ሲፈልጉ ነው። የሙድሪክ ፊርማ ለእነሱ ወሳኝ ሊሆን ይችላል። ዘገባው ቼልሲዎች ሙድሪክን በሚቀጥለው የውድድር ዘመን በውሰት ሊሰጡት እንደሚችሉ ነው የሚገልጸው። የቼልሲ ዓላማ በራስ የመተማመንና የመጫወቻ ጊዜን እንዲያገኝ የሚያስችለውን መዳረሻ መፈለግ ነው። እናም ለሙድሪክ ቡንደስሊጋው ጥሩ አማራጭ መሆን ይታያል። በቼልሲና በሌቨርኩሰን መካከል ያለው ጥሩ ግንኙነት በሚቀጥለው ሳምንት ሊጠናከር እንደሚችል ተገልጿል። በሙድሪክ ቅርብ የሆኑ የመረጃ ምንጮች እንዳሉት ከሆነ እገዳው ይነሳል ብለው ያምናሉ። ሙድሪክ በጠረ 2023 ከሻካታር ዶኔስክ 88.5 ሚሊዮን ፓውንድ ወጥቶበት የመጣ ሲሆን፣ ሙድሪክ በቼልሲ ውስጥም ነገሮች እንዳሰቡት አልሄዱለትም። የአራት ዓመት ወጣት እገዳው ከተደረገበት በፊትም በዚያ የውድድር ዘመን ሰባት የፕሪሚየር ሊግ ጨዋታዎችን ማድረግ ችሏል። የክንፍ አጥቂው በስታንፈርድ ብሪጅ ብልጭታን አሳይቷል፣ ነገር ግን ወጥነት የለውም። የሌቨርኩሰን አለቃ ዣቪ አሎንሶ በበኩሉ ከተጫዋቹ ምርጡን ማግኘት እንደሚችል አሳይቷል። ስለዚህም በሱ ስር መስራት ሙድሪክን የመጨረሻ አቅሙን እንዲያገኝ ይረዳዋል። እገዳውን በተመለከተ ለሙድሪክ ቅርብ የሆኑ የመረጃ ምንጮች ለቲም ቶክ ዘጋቢ ፍሌዘር ፍሌቸር እንደተናገሩት ተጫዋቹ ንጹሕ ነው ብለው እንደሚያምኑ ነው እየተገለጸ የሚገኘውና ምናልባት እንግዲህ የሚመለስ ከሆነ ተጫዋቹ እገዳው ተነስቶለት በቀጣይ በባየር ሌቨር ኩዘን ቤት ልንመለከተው የምንችለው ተጫዋች ሊሆን እንደሚችል ነው መረጃዎቹ እያሳዩ የሚገኙት። በቀጣይ ጥቂት ጊዜያቶች ውስጥም የተጫዋቹ ነገር ይወሰናል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ቸልሲዎች የ28 ዓመቱን የፕሪሚየር ሊግ ኮኮ ወደ ስታንፎርድ ብሪጅ ለማምጣት እየሰሩ ነው። ቸልሲዎች ወጥነት የሌለው የውድድር ዘመን አሳልፈዋል። ባለፉት ዓመታትም ቸልሲዎች ብዙ ወጪ ቢያወጡም በዚህ ዓመት እንግዲህ በፕሪሚየር ሊጉ ቶፕ 4 ውስጥ ለመግባት ብቻ እየታገሉ ነው። ባለፈው ክረምት በርካታ አዳዲስ ተጫዋቾችን አስፈርመዋል። ነገር ግን አብዛኞቹ ተጫዋቾች ተስፋ አስቆርጠዋል። በክረምቱ መጥተው ካልተሳኩ ፊርማዎች መካከል ፔድሮ ኔቶ እና ዣኦ ፌሊክስ የሚጠቀሱ ናቸው። በአሁኑ ክረምት በክለቡ ትልቅ ለውጥ ይጠበቃል። አዲስ ተከላካይ መምጣት እድሉ ከፍተኛ ነው። እንደ ቲቢአር ፉትቦል ዘገባ ከሆነ ቼልሲዎች በቅርብ ሳምንታትም ውስጥ የኖቲንግሃም ፎረስቱን ተከላካይ ኦላ አይናን ተመልክተዋል። የኤንዞ ማሬስካ ቡድን በክረምቱ ሊያስፈርመው እንደሚፈልግ ነው ዘገባዎች የሚያሳዩት። ተከላካዩ በዚህ የውድድር ዘመን በኖቲንግሃም ቡድን ላይም ተጽዕኖ ያሳደረ ሲሆን ይህም ለሻምፒየንስ ሊግ ለማለፍም ለመርዳት ላይ ነው። የኑኖ ኤስፕሬንቶ ሳንቶ ቡድን በአሁኑ ሰዓት በፕሪምየር ሊጉ ሶስተኛ ደረጃ ላይ የሚገኝ ሲሆን ኦላ አይና በዚህ ወቅትም ከክሪስ ውድ እና ከሞርጋን ጌብስ ዋይት ቀጥሎ ምርጡ ተጫዋች ነው። ኖቲንግሃም ፎረስት በአሁኑ ጊዜ ከኦላ አይና ጋር አዲስ ውል ለመፈራረም እየሰሩ ሲሆን ኮንትራቱ በክረምቱ የሚጠናቀቅ ቢሆንም ለ12 ወራት የማራዘም አማራጭ ስላላቸው ሊያስፈርሙት ይሰራሉ። ስለከዚህ በቀደም ደግሞ በቼልሲ አካዳሚ ያለፈው ተከላካይ የሳኡዲ ፕሮሊግንም ፍላጎት እየሳበ ነው። የቀይ መስመር ተከላካዩ በዚህ የውድድር ዘመንም ለፎረስት 30 ጨዋታዎችን መጫወት እንደቻለ የሚታወቅ ጉዳይ ነው። የሊቨርፑል ኮኮ በአንፊልድ ያለውን ኮንትራት ለማራዘም ፍቃደኛ አይደለም። ትልቅ የዝውውር መስኮት በሊቨርፑል ቡድን ውስጥ በክረምቱ ይጠበቃል። ትሬንት አሌክዛንደር አርኖልድን እያጡት ነው። ቨርጂል ቫንዳይክ ና ሞሐመድ ሰላም አሁንም አዲስ ስምምነቶችን የመፈረም እድላቸው ዝቅተኛ ነው። በክረምቱ ተጠባቂ ቦታው እንግዲህ ከኳሚን ኬለር ለመልቀቅ ቅርብ ነው። አይሪሻዊው ኢንተርናሽናል በሊግ ውስጥም ምርጡ ቁጥር ሁለት ግብ ጠባቂ ነው ማለት ይቻላል። በክረምቱ እንግዲህ ኳሚን ኬለር የጆርጂ መማር ዳሼቪልን በክረምት መምጣት ተከትሎም የ26 ዓመት ወጣት መውጣቱ አሁን ላይ የማይቀር ይመስላል። በቶክ ስፖርት ላይ በወጣው መረጃ መሰረት ሊቨርፑል ኳሚን ኬለርን በ30 ሚሊዮን ዩሮ ለመሸጥም ፍቃደኛ ናቸው። ግብ ጠባቂው በክረምቱ ኮንትራቱ 12 ወራቶች ብቻ ይቀሩታል። ቀያዮቹ በተጫዋቹ ላይ ፍላጎት ካለው ቡድን ጋርም ለመነጋገር ፍቃደኛ ናቸው። ቶትንሃም፣ ቸልሲ፣ ኒውካስል ለግብ ጠባቂው ላይ እንግዲህ ፍላጎት አላቸው። እንዲሁም ከፓሪዝ አባላ ጋን ከውሰት መልስ በክረምቱ ለቸልሲ የሚመልሱት ቦርን መዞችም ኳሚን ኬለርን ለማስፈረም ፍላጎት አሳይተዋል። ፎክስ ስፖርት እንዳረጋገጠው ኳሚን ኬለር በሊቨርፑል አዲስ ውልም ለመፈረም ፍቃደኛ አይደለም ብሏል። በሌላ ዜና ታማኙ ጋዜጠኛ ቤን ጃኮብስ የዳርዊን ኑኔስ ቀጣይ ክለብም የት ሊሆን እንደሚችል አብራርቷል። በጊቭ ሚ ስፖርት ላይ ቤን ጃኮብ ሲናገር ምንጮች የላሊጋ ሀያላን ቡድኖች ከ35 እስከ 40 ሚሊዮን ዩሮ ለዳርዊን ኑኔስ ግዴታ ያለበት የውሰት ዝውውርንም እያሰቡ እንደሆነ ተናግረዋል። ከስካይ ስፖርት የወጣ ዘገባ ዳርዊን ኑስ ወደ ሳዑዲ ከሄደም ይልቅ እንግዲህ ወደ ስፔን መሄድን ፍላጎት አለው። አትሌቲኮ ማድሪድም ዝውሩ ላይ ገፍቶበት ሊመጣ እንደሚችል የሚያሳዩ ዘገባዎች አሉ። በቀጣዩ ክረምት ግን ይሄ ተጫዋች ወይም ዳርዊን ኑኔስ ከክለቡ መልቀቁ አይቀሬ እንደሆነ ነው ዘገባዎች የሚያሳዩት። ማንቸስተር ሲቲ በክረምቱ የዝውውር መስኮት ሆላንዳዊውን አማካይ ለማስፈረም ፍላጎት አለው። ማንቸስተር ሲቲ በክረምቱ ቡድናቸውን ለማደስ ዝግጁ የሆኑ ሲሆን የኤሲ ሚላኖን ቲዣኒ ራይንደርስን ለማስፈረም 60 ሚሊዮን ዩሮ እየተዘጋጀ እንደሆነ ዘገባዎች አመልክተዋል። ከጥር የዝውውር መስኮት በኋላ ፔፕ ጓርዲዮላ በመጪው የዝውውር ገበያ ላይም የበለጠ ለውጦችን ለማድረግ ተዘጋጅቷል። በርካታ ቁልፍ ተጫዋቾች እያረጁ ወይም ደግሞ ከጉዳት እየታገሉ ሲሆን፣ ሲቲ ጉል የሆነ የቡድን እደሳንም አቅዷል። ጃክ ግሪሊሽ፣ ኤደርሰን እና ኬቨን ደብሮይና የመሰሉ ተጫዋቾችም የሚለቁ ሲሆን ወጣትና የበለጠ ተለዋዋጭ ቡድንም ለመገንባት ስለሚፈልጉ ከቡድኑ ሊለቁ የሚችሉ ትልቅ ስሞችም ይጠቀሳሉ። በአንድ ወቅት በኢትሃድ የማይተካ ተጫዋች የነበረው ዴብሮይና በቋሚ የጉዳይ ችግር እንግዲህ ምክንያት በክረምቱ በነፃ ሊለቅ እንደሚችል ነው የሚታመነው። የሆላንዱ አማካይ ከክረምቱ የዝውውር መስኮት በፊት በማንቸስተር ሲቲ ራዳር ላይ እየተቀመጠ ነው። ሲቲዎች የዴብሮይናን ተተኪዎች እንግዲህ እንደ ህልም ፊርማ ተቆጥሮ እየተመለከቱም ይገኛሉ። የባየር ለቨርኩሰን ኮከብ ቢያንስ እስከ 2026ም የዓለም ዋንጫ ድረስ ማለትም ፍሎሪያን ቨርትስ ከበርካታ አማካዮች ጋር ሲቲ ቢያያዝም ፍሎሪያን ቨርትስ ነው የሚፈልጉት። ነገር ግን ይህ ተጫዋች እንግዲህ በባየር ለቨርኩሰን ቢያንስ እስከ 2026ቱ የዓለም ዋንጫ ድረስም በጀርመን ያለው ቆይታ ሊያራዝም ይችላል። የሲቲ ትኩረት ወደ ኤሲ ሚላን የዞረ ይመስላል። ሆላንዳዊው ኢንተርናሽናል በሴሪኤው ድንቅ ብቃትን ያሳየ ሲሆን በቅርቡም የተሻለ ኮንትራትን ፈርሟል። ነገር ግን ሲቲ ተስፋ አልቆረጠም። በቲም ቶክ ዘገባ መሰረት ጋርዲዮላ ቲጃኒ ሯይንደርስ እና የአታላንታውን ኤደርሰንን እንደ ቅድሚያ ኢላማዎችም ለይተውታል። መጀመሪያ ላይ ሲቲ ለሚላኑ አማካይ 50 ሚሊዮን ዩሮ ዋጋ ሰጥተውት የነበረ ቢሆንም ሚላን ግን ለመሸጥ ፈቃደኛ ለመሆኑንና አዲስ ውሉን በመፈረሙ ወደ 60 ሚሊዮን ዩሮ ከፍ እንዲያደርጉም አስገድዷቸዋል። ሮሳናሪዎቹ የ26 ዓመቱን ተጫዋችም ለማቆየት ይፈልጋሉ። ሲቲ ለክረምቱ የዝውውር መስኮትም ሲዘጋጁ ራይንደርስን ማስፈረም ለወደፊቱ ጋርዲዮላ መሀል ሜዳውን እንዲያስተካከልም ወሳኝ እርምጃ ይሆናል ተብሎ ነው አሁን ላይ የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ምስጋናችን ላቅ ያለ ነው። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ነው አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። ስላደመጣችሁኝ ግን እጅጉን ከልብ አድርገን እናመሰግናለሁ። መልካም ጊዜ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።